በጣም የቻናችን ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ አማርኛ ፊደል በወ ቤት ቃል ምስረታ ከመጀመሪያው ጀምሬ አሳያቸዋለሁ ማለት ነው። በወ ው ዊ ዋ ዌ ው ዎ በሚለው እስከ መጨረሻው ድረስ በመጀመሪያም፣ በሁለተኛው፣ በሶስተኛው፣ በአራተኛው፣ በአምስተኛው፣ በስድስተኛው፣ በሰባተኛው ተራ ያረቁ ወለታች ወለታች ቃል እየመሰረትኩኝና እየጻፍኩ አሳያችኋለሁ። እናንተ ደብተርና እስክሪብቶ ይዛችሁ በማንበብና በመጻፍ አብራችሁ ትከታተላላችሁ። ቪዲዮውን እስከ መጨረሻው ድረስ ከተከታተላችሁ በተለይ ጀማሪ የሆናች ተማሪዎች ፊደል መቁጠር፣ ቃል አጫጭር ማንበብ፣ በወ ፊደል እንዴት ማንበብ ይቻላል፣ ወ ፊደል ሲመጣ ምን ብለን ማንበብ እንችላለን የሚለውን በደንብ ለመለማመድ ይጠቅማችኋል ማለት ነው። እናንተ ቪዲዮን እስከ መጨረሻ እየተከታተላችሁ አዲስ የሆናችሁ ሰብስክራይብ፣ የቻናል ቤተሰብ የሆናችሁ ደግሞ ላይክ ያረጋችሁ ተከታተሉ። እስከ መጨረሻ ትጠቀሙበታላችሁ፣ ታተርፉበታላችሁ ማለት ነው። ከዚህ ባለፈ ደግሞ በውስጥ መስመር መማሪ ብትፈልጉ በውስጥ መስመር እናስጠናለን። ከዚህ ጋር ባስቀመጥነው ስልክ ደውሉልን፣ እኛን መልሳለን፣ እናስጠናችኋለን ማለት ነው። ቀጥታ ወደ ቪዲዮ እገባለሁ። መልካም ቆይታ። እሺ፣ ተመልሻለሁኝ። ከመጀመሪያው ጀምሬ አነባለሁ። ከዚህ ጋር ምን ይላል? አማርኛ ፊደል በዎ በእና ወ ቤት ቃል ምስረታ ይላል። አማርኛ ፊደል በወ ቤት ቃል ምስረታ ይላል። ረሱ ማለት ነው። ከዚያ ወን ፊደል ከመጀመሪያው ጀምሮ የጽፌላችኋለሁ ዎ፣ ው፣ ዊ፣ ዋ፣ ዌ፣ ው፣ ወ የው ፊደሉን ቆጠርሁት። ከዚህ በኋላ ወደታች ወደታች አነብላችኋለሁ ማለት ነው። እናንተ ከኔ ጋር አብራችሁ በቃ አብራችሁ አፋችሁን ውጤት ታርጋችሁ አብራችሁ መቆጠር የምትችሉ ተማሪዎች አብራችሁ ከኔ ጋር ታነባላችሁ ከዛ ትለማመዳላችሁ ማለት ነው። እሺ ምን ይላል? ወሳኝ፣ ወሳኝ፣ ወሳኝ ይላል። የመጀመሪያው እሺ። ሁለተኛ፣ ወርቅ፣ ወርቅ፣ ወርቅ። እሺ፣ ቀጥሎ ወሬ፣ ወሬ፣ ወሬ። አጭር ሲሆን እንዳል በጭር ቁርጥ አርጋችሁ ማንበብ ማለት ነው። እሺ ወጭ ወጭ ወጭ። የመጨረሻው ወ ር ራ ፊደል አሁን ር የምትለዋ ስድስተኛው ናት አይደል? ወር ወር ወር ይላል ማለት ነው። እሺ በሁለተኛው ደግሞ ው አደል የምትለው ውሳኔ ውሳኔ ውሳኔ። እሺ በሁለተኛው ውስጥ ውስጥ ውስጥ በሶስተኛው ውጭ ውጭ ውጭ። እሺ ቀጥሎ ውድ ውድ። እሺ በመጨረሻው ውሃ የሃ ፊደል አራተኛው ውሃ ውሃ ውሃ ይላል ማለት ነው። እሺ ከዚያ ዊ በምትለው በሶስተኛው ድምፅ ዊ ነው የምትለው ማለት ነው። ከዚያ ዊ ስ ኪ ውስኪ ውስኪ ውስኪ። እሺ ቀጥሎ ዊ ነታ ዊነታ ዊነታ እሺ። ዊ ግ ዊግ ዊግ ዊግ ዊ እሺ። ቀጥሎ ዊ ክ ዊክ ዊክ ዊክ። በመጨረሻው ዊ ን ዊን ዊን ዊን። እሺ በሶስተኛው ጨረስ ማለት ነው። ከዛ በአራተኛው የአራተኛው ደግሞ ዋ ትላለች። ው ው ዊ ዋ በምትለዋ ማለት ነው። ዋ በምትለዋ ዋ ከዚያ ነፊደል ና ዋና ዋና ዋና ቀጥሎ ዋ የገፊደል ናትች አሁንች አንዳንዴ ረ የምትመስላቸው ተማሪዎች አሉ። ምክንያቱም የሆነ ቅርጽ ረን ስለምትመሳሰል የረ ፊደሎች ፊታቸው ወደዚህ ወደዚ የዞረ ነው። ለምሳሌ የረ ፊደል ይቻለ ዝች ጋ ይቻሁን ፊቷ ወደዚህ ይዞረናል። ሁሉም ፊታቸው ወደዚ ነው የዞረ የረ ፊደሎች። ገ አራተኛዋ ፊደል ወደዚህ ዞራ ጋ ነው የምትለው ማለት ነው። ስለዚህ ች ጋናት ማለት ነው። እንዳትሳሳቱ በደንብ እዩት። ዋጋ፣ ዋጋ፣ ዋጋ ይላ ማለት ነው። ቀጥሎ ደግሞ ዋሻ፣ ዋሻ፣ ዋሻ፣ ሽ። ቀጥሎ ዋንጫ፣ ዋንጫ፣ ዋንጫ። መጨረሻ ዋርካ ዋርካ ዋርካ ይላን ማለት ነው። እሺ ከዛ በአምስተኛዋ ድምጽ ቀለበት ቀለበት ባላቸው ማለት ነው። ዌ ው መጨረሻ ብትሆንም ውን ተጠቅሚያታለሁ፣ ግን መጀመሪያ ያረኳት ደን ነው ደ ከዚያ ዌ ደዌ ደዌ አንዳንዴ ጠበቅ ተብሎና ላላ ተብሎ የሚነበብ ስላለ አልመጣላችሁ ሲል አንዴ ጠበቅ አንዴ ላላ አድርጋችሁ ማንበብ ትችላላችሁ ካፋችሁ ላይ ማለት ነው። እሺ ከዚያ ዌ ብ ዌብ ዌብ እሺ ከዛ ኩ ኩዌት ኩዌት ኩዌት ኩዌት። በነገራችን ላይ ወ ፊደል አስቸጋሪ ነው ማጠራሩ እና በዚህ ካነበባችሁ ሌላው ፊደል ቅልል ነው የሚላችሁ። ኩዌት እሺ ከዚያ ዌዘር ዌዘር ዌዘር ዌዘር። እሺ መጨረሻውም ደዌ ደዌ ይላል ማለት ነው፣ ልክ እንደ መጀመሪያው ደዌ ደዌ። ስድስተኛው ው ነው የሚለው ማለት ነው ው ው ከዚያ ሎ ውሉ ውሉ ውሉ። እሺ ከዚያ ው ከዚያ የሸፊደል ሻ ውሻ ውሻ። ከዚያ ው የበፊደል ቤ ውቤ ውቤ። ሲጠፋባችሁ ፊደሉን መቆጠር ትችላላችሁ። ለምሳሌ አሁን የበፊደል ቤ የምትለው መጠፋባችሁ እስከ አምስተኛ ትቆጥሩና ትደርሱበታላችሁ ማለት ውቤ ውቤ። እሺ ከዚያ ው ከዚያ ሌ ውል ውል ውል ከዚያ ውበት ውበት ውበት ውበት። በነገራችን ላይ ወ ፊደል የው እቺ ው ምትለዋና የወ ደሞ ሁለተኛዋ አሁንም እቺ ው ምትለዋ ድምፃቸው ተቀራራቢ ነው። የሚለዩት ትንሽ እችኛዋ ከታች ነው ቅጥላቷ። ይቺ ደግሞ ቅጥላቷ ከጎኑ ከጎኑ መሀል መሀል ጎኑ ላይ ነው እንጂ ድምፃቸው ይመሳሰላል ስጠሯቸው በድምፅ እና ደግሞ የመጨረሻዋ እቺ ዎ ነው ምትለው ይቺ ሞ ነው የምትለው ማለት ነው። እናንተ ማውቅ ያለባችሁ ሶስተኛ፣ አራተኛ፣ አምስተኛ ናቸው ከሌሎች የሚለይ እንጂ፣ ሁለተኛ ና ስድስተኛ ተመሳሳይ ናቸው። መጨረሻ ና መጀመሪያ ተመሳሳይ ናቸው። ምክንያቱም ውች ሞ ትላለች። ስትጨርሱ ሞ። እሺ፣ አሁን በመጨረሻው ሄድን ማለት ነው። ወ ከዚያ ፍ፣ ወፍ፣ ወፍ። ምክንያቱም ሞ ነው የሚለው፣ ወፍ። እዚያ ወክ፣ ወክ፣ ወክ። እዚያ ቀጥሎ አ ዎ አዎ ይባላል አይደል? አዎ አዎ አ ፊደል ከዚያ ዎ አዎ ከዚያ የዎ ፊደል እዚያ ቺ ዎች ዎች ይህ መዳረሻ ፊደል ነው። ዎች ማለት ዎች ብዙዎች፣ ከፍቶች እንደዚህ እንደማለት ማለት ነው። ዎች የመጨረሻው ሰ ዎች ሰን መጀመሪያ ቀጥዬ መሀል ዎን አረው ከዚያ ች ሰዎች ሰዎች ሰዎች ይችላል ማለት ነው። እና ይህን የሚመስል ቪዲዮ በወ ፊደል ሰርቼላችኋለሁ ማለት ነው። ወ ፊደል አጠራሩ ከበድላን ው አብራችሁ ከኔ ጋር በመከታተል በማንበብ በመቆጠር በመጻፍ አብራችሁ ከኔ ጋር በመቆጠር ትለማመዳላችሁ። ሌሎች ፊደሎች ስተነቡ ደግሞ ይቀላችኋል ማለት ነው። እንደዚህ ከበድ ከበድ ያሉ ፊደሎች ስተነቡ ቀላሎች ፊደሎች ይቀሏችኋል ማለት ነው። እና እናንተ ቪዲዮውን እስከ መጨረሻው ድረስ ተከታተሉ። ለቻናች ቤተሰብ ሆናችሁ ላይክ አርጉ። አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ ቪዲዮውን ተከታተሉ። ሁሌም የምለቀው ቪዲዮ እንዲደርሳችሁ በቀን በቀን ለቃለሁ፣ ፊደሎችን እየቆጠሩ ለቃለሁ፣ ቃል እየመሰረቱ ለቃለሁ። እናንተ የገባችሁ ቪዲዮ ሲደርሳችሁ መከታተል እና ቻናሉ ላይ መማር ነው። መማር ትችላላችሁ ማለት ነው። መማር ትችላላችሁ ቻናሉ ላይ ሲደርሳችሁና፣ በውስጥ በውስጥ መስመር መማር የምትፈልጉ ከዚህ ጋር ባስቀምጥነው ስልክ ደውሉልን፣ እኛ እንመልሳለን። በውስጥ መስመር እናስጠናለን፣ በኢሞ በቴሌግራም በዋትስአፕ ደውሉ እኛን መልሳለን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበረ። በሌላ ቪዲዮ ተመልሼ እስከምመጣ መልካም ቆዩልኝ። ሰላም ሁኑ። ሰላማችሁ ይብዛ በያላችሁበት